ያው በጉራጌ ሀገር ላይ ሄድ ያለች ሸበል ሸበላይ እያለች እላችኋለሁ። ሸር ላይክ ሰብስክራይብ እያደረጋችሁ እንግዲህ መቶ ሺ ክተት ሆነና ያው እንግዲህ በመቶ ሺ አዋርድ እንቀበል እላችኋለሁ። አዋርድ አዋርድ አዋርድ፣ ላይክ ላይክ ላይክ ላይክ እያደረጋችሁ እንግዲህ መቶ ሺ አስገብን የዛሬ አንደኛ እና ሁለተኛ ደረጃ እያለን በዚህ አይነት ነው እህቶቼ ወንድሞቼ፣ ሸር እያደረጋችሁ እስቲ ገባ ገባ በሉልን ላላ ብዬ ይወዳችኋለሁ ላላህ ብላችሁ ሀፍ በሉኝና እህቶቼ ወንድሞቼ ያው እንግዲህ በዚህ አይነት ገባ ገባ ገባ ገባ እያላችሁ መቶ ሽዋን እናክብር እንከባበር እላችኋለሁኝ። ሸር ላይክ ሰብስክራይብ በማድረግ ግቡ። ሸርሸርሸርሸርሸር አርጎስጋሸርሸርሸርሸር ላይክ ሸር ሰብስክራይብ እያደረጋችሁ

ላክብርላችሁ እላችኋለሁ እህቶች የዋ ሸር ሸርሸርሸር በማድረግ ያው እንግዲህ ይሄን ይመስላል። ዛሬ ያለሁበት አንድና አንድ አጀንዳ ያው ሄልይ እንግዲህ ሸበላውን ይዛ አሸበል ገዲይ አሸበል ገዲይ እያለች ሄዳለች ማለት ነው። ላይክ ሸር ሰብስክራይብ በማድረግ እንግዲህ ያው ይሄን ይመስላል እህቶቼ፣ ያ ዛሬ ያለንበት አካ አኳኳን እና አኳኳን አኳኳን እና አኳኳን ማለት ነው። በጉራጌ ሀገር መስቀል ሊያከብሩ ሄደዋል ማለት ነው። ይሄ ነው ዛሬ ያለን እንግዲህ ሸርሸርሸርሸር ያደረጋችሁን መቶ ሺ እንሙላና ያው የመቶ ሺህ አዋርዱን እንደ እዙሁ ቡጭቅ አድርገን እንድንበላው እንግዲህ ማለት ነው መድያም ቤት አመሪያም ቤት ማለት ነው ይሄ እዙ ዙ አለው በቤት ተው እናንተ ተው ተው ተው ወላሂ ኬክ ገዛ ነበር ኬክ ገዝች ዙ ቤት ነበር ምቆርስላችሁ እንደ ብዙችሁ አለሁባ ቤት ውስጥ ሹፌሩን አስገዝች አምጥቼ ቁርስ አድርጌ ነበር ማበላችሁ። መቶ ሺ ብከቱኝ ማለት ነው። እናንተ ተው መቶ ሺ ክተቱ ሚን አለባችሁ? ለመቶ ሺ ምን ችግር አለባችሁ? ይሄ ነው። ሼር ላይክ ሰብስክራይብ አድርጉ ሰብስክራይብ አድርጉ እያላችሁ ማለት ነው። ምን ችግር አለው መሰራችሁ? አረ ተው አረ ምን ሸነው ብሏል እናንተ እኔ ራሴን ያመኛል። እየተበሰቀ ሰው ባላዶች ቁጣ አልታወቃል። እኔ በእናንተ ታዲያ ነኝ ራሴን ይመኝ እንዴ ይሄዱ አለል ሐሰብ አለል ሐሰብ ብሏል። እንግዲህ አረብ ወደ አይደለም ምን እና ይላል ሐሰብ እኔ ራሴን አታሳምሙኝ። ላይክ ሸር ሰብስክራይብ እያደረጋችሁ መቶ ሺህ ተፈኝና በመቶ ሺህ አዋርድ እንግዲህ ያው እና ይሄን ይመስላል። ዛሬ የመጣ ሁላችሁ አንድ እና አንድ አጀንዳ ላይክ ሸር፣ ላይክ ሸር፣ ላይክ ሸር በማድረግ ገባ ገባ ገባ ገባ እያላችሁ መቶ ሺህ አስገቡን እንላለን። እህቶቼ ወንድሞቼ፣ ሁላችሁንም ለአላህ ብዬ ወዳችኋለሁ። ሸር ሸር ሸር እያደረጋችሁ ገባ ገባ ብላችሁ እንግዲህ መቶ ሺ መቶ ሺ አዋርድ እንቀበል ማለት ነው። ኦሄቶች ይ ሸርሸርሸርሸር እያደረጋችሁት ገባ ብላችሁ እንግዲህ ላይክሸር ላይክሸር ላይክሸር ላይክሸር ሸር አድርጉትና ያው በዚህ አይነት ነው ያለሁላችሁ፣ እላችኋለሁ ሸር ላይክ ሰብስክራይብ በማድረግ መቶ እና መቶ ሺ እንጠቀላችኋለሁኝ የኔ ማሮች፣ የኔ ፍቅሮች፣ ትወዳችሁ አሸሸ አሸሸ ገዳዬ አሸሸው። ምንድን ነው እንደምን ፈቅልሽ እያልን እንኑር ማለት ነው። የኔ ማሮች፣ የኔ ቅመሞች፣ የኔ ስኳር ዝያዳዎች ማለት ነው። አሁን ስኳር ዝያዳ አላችሁኩኝ፣ ስኳር ዝያዳ ብያችኋለሁ። ኳር ዚያዳ ይህን ይመስላል። ላይክ ሆቶችዬ ላይ ላ ያበትገባ ገባ በሉ ያው እንደተለመደው መቶ ን ጥጥጥት አድርጉኝና የመቶ ሻዋርድ ያለ ልበልላችሁ ማለት ነው። እንግዲህ እዚህች ከፈትኩባት ቤት ኬኩን ቆርሸው ሀገሬ እንዲሄድ ማለት ነው። የመቶውን ኬክ እዚሁ ቦጭ አርገን በልተን እዚሁ

ተው፣ ተው ለምኛለሁ። እኔ በለመን የለመን አምሬ የጎጃም ልጅና ታይመሽ አይፈጥ ነው ግብሬው ታይደከም ነው። አቤት እኔ ለተረት እናንተ ለመልስ ይሆናል ይሆናል። ጥያቄው ነው እኮ ይሆናል። ለአይሆንም መልስ የለም። በቃ እናንተ ጠይቁኝ እኔ ለተረቱ አደለም እንዴ ይህ ነው ይመስለኛል። እንግዲህ ምኗን ይዞ ጅራቷን ሲጥ ያሉት ነገር ሆነብኝና ነው ታዲያ ተረቴ ላ ተረቴ መልሱ እንዲያታ ሳንሱ እያልኩኝ ገብቼ ያው እንግዲህ መቶ ዋን እሺ፣ እንዲታጠጡኝ እያልኩኝ እለምኛችኋለሁ የኒየቶች የእኔ ወቆች የእኔ ማሮች እንግዲህ ሄሉ የሚቀርበኝ እህ ሌሎቻችሁም ለአላህ ብላችሁ አፈበሉኝ፣ ይህም ለአላህ ብዬ አዋህብያችኋለሁኝ። ክርስቲያኖ ብኖች የሚቀርበሉኝ ይቀርብያችኋለሁ። ሻር ላይክ፣ ሰብስክራይብ በማድረግ እንግዲህ እየገባችሁ መቶ ሺህ እንሙላ ና ያው ይህን ይመስላል ላችኋለሁ። ሸርሸር ሸርሸር ሸር አድርጉት በእኔ ላይ እንግዲህ አሰላም አሌይኩም ወረህመቱላሂ ወበረካቱ እያልኩኝ እሰነባበታችኋለሁ። ያው እንግዲህ እስታለቀ ደግሞ አውሪ ማለት ነው። ስታለቀ አውሪ እንችግራለሁ ሳሆለላ ልክነኛ ኳ ላሁ ልክነኛ የእህቶች እናይህን ይመስላል ላይክ፣ ሸር አድርጉት። ትወዳችኋለሁኝ ያው እስታለቀ ደግሞ አውሪ ማለት ነው። አላህ ብላችሁ አዋፈበሉ ለአላህ ብዬ አፈብያችኋለሁ በእኔ ላይ ያው እንግዲህ ስታላቀ ድረስ ነው እንጂ የምታወሩኝ ባይ እያለው ተሰነባ ብቻ አለሁ። እንግዲህ ይሄ ነው ዛሬ ያለኝ ይመስለኛል። እህቶችዬ እንግዲህ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ የለም ቤት የለም ሴት የለም ብሏል እንግዲህ ቤት የለም ሴት የለም ያለው እንግዲህ ተራችሁ የሆነ ችግር አይቶትበት ነው።